ስደት በአንድ ሻንጣ ይዞ! ለአንዳንዱ ውብ ፀጋ የብርሃን ዳና ከጨለማው መስመር የመውጣት ጎዳና ለአንዱ ግሩም ሐሴት የተስፋ ደመና ለአንዱ ከባድ ሕፀጽ ሁሉም ነገር መና ከሀገር ወጥቶ ሰው ሀገር ልመና ስደት የሕይወትን ትግል ወደ ላይ መቃተት ወጣን ባለ ቁጥር ቁልቁል መንሸራተት የኑሮን ስንክሳር የመመልከት ክስተት በብዙ ጉዳይ ውስጥ ጦር የማወጅ ክተት ስደት አትርፎ መመለስ ሐዘንና ንዴት ታማኝ ማንነትን መለወጥ በክህደት ለብዙዎቻችን እንደዚህ ነው ስደት። ይገርማል ስደት ስላልወጣ ልብህ ስላልሞተ ምንም ቃል ብሰድር አይመስልህም ላንት ስደት ግን ራስን ማሸነፍ ማጣትን ማድረግ ድል ዳዴ የሚል ኑሮን በግሬ ማስኬድ ገድል ለሰዎች በመኖር ሰው የመሆን እድል። ስደት እኔ የምልህ ጠይቃት ያችን ልጅ በመቼ እንደመጣች እድሜዋን ተስፋዋን ህልሟን ሙሉ እንዳጣች። ስደት እንዴት ነበር በልና ጠይቃት። ብዙ ትለሃለች፣ ቃላትም አይበቃት። ስደት እንደዚህ አንተ ግን ይታየናል እንጂ አይያዝ እንደ ጉም። ስደተኛው ሁሉ ስራ ባይዘነጉም፣ ለምን እንደሆነ እንጃ ለውጥን አይፈልጉም። ትለናለ አይደል እንዲህ ከመሰለ ተወና፣ አታልጎም አልታልጎም ጉም አታውቀውም አንተ የስደትን ትርጉም ተወ ለለውጥ ነበረ ካገር የወጣ ነው ግን ቤተሰብ ብለን ሁሉንም ማጣ ነው። የኛን ተስፋ ትተን ለሌሎቹ ኖር ነው። አየህ ስደት ማለት ክር ሆኖ መንደድ፣ ሻማ ሆኖ መቅለጥ፣ ትንሽ ሆኖ መጓዝ፣ ምርኩዝ ይዞ ማምለጥ፣ አፈርትቶ መጥቶ የሰው ድንጋይ መፍለጥ። ስደት እንደዚህ ነው ገባ? የኔ የሚሏትን ውብ ጅንበር ፍለጋ በላ በደም በእድሜ የሚከፈል ዋጋ ያውም እየገቡ ከስንቶች መንጋጋ ስደትን መጋፈጥ አለው ብዙ አደጋ። ስደት ያው ስደት ነው ቆላ ቢሆን ደጋ። ለማንኛውም ግን የት ሄደ ቢሏችሁ ተራምዷል በሏቸው ወደ ረጅም ጉዞ በብዙ ትዝታ ውስጡ እየተናጠ አዝኖና ተክዞ ህልም፣ ኃላፊነት፣ ናፍቆትና ተስፋን በአንድ ሻንጣ ይዞ